በቃኝ አይደለም። ለምን አትቀበልም? ከተቀበልክማ ማርያም ታማላለች ብለ ለምን አትቀበልም? ማርያም ወደ ማርያም መፀለይ ወደ ማርያም መፀለይ እኮ ታዲያ ስላሴን አልፈልግም ብለ ወደ ማርያም ወደ ሞተ ሰው ይጸልያል እንዴ እ እንደዛ ይጸልያሉ። ከነዛ ሰዎች ያገኛችሁትን ነገር ለምን አትለቁም ነው እኮ እኔ የሚለው። ካላንደሩን የእነሱን ትጠቀማላችሁ መስቀሉን የእነሱን ትጠቀማለ ይ መስቀል አርማ አድርገ መጣ ጉባ አልክብኝ እኔ ጋ የነሱ ነው። ከነሱ ነው የወሰድከው። ራሱ ባይብልህ የነሱ ነው። ራሱ ባይብሉ ራሱ ማለት ነው። አሁን በጠይቀ አንድ ጥያቄ ቢጠይቀ ምንም ነገር የለም። ተቆላልፋችሁ ነው ቁጭ መጥቱት። እናንተ ለምን ግራውንድ የላችሁም? ራሱ ሶላ ስክሪፕቸራ ናንተ ወይስ ሶሎ ስክሪፕቸራ ናንተ የትኛው ነ? አላቆ ሜርኮን አላቆ ስነ። አንተ ስክሪፕቸር ብቻ ነው የምትቀበል ባይብል ብቻ ነው የምትቀበለው ወይስ ባይብልን የትራዲሽንን ትቀበላለህ ራሱ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 ይሄ ወንጌል የሚባለው ዮሐንስ ወንጌል አስራ ሰባት ስምንት ላይ ለአብ ለልጁ ለኢየሱስ የሰጠው ነው አይደለ? ከተሰጠው ውጭ ወንጌል አለ? ከዚህ ውጭ የምታውቀው ወንጌል አለ? ለኢየሱስ ከሰጠው ውጭ የለም። አላውቅም። እሺ፣ ሉቃስ ለቴዎፍሎስ የጻፈለት ደብዳቤ ያ ንግግር የአምላክ ቃል ነው ወይስ ታሪክ ነው? አላውቅም። ታሪክ ነው አይደለም ታሪክ ነው። ታሪክ ያ። ኦኬ። ስለዚህ አምላክ ለኢየሱስ የሰጠው ወንጌል ላይ የሰው ንግግር ተጨምሯል ወይስ አልተጨመረም? እና ከተጨመረ ተበረዘ ይባላል ታዲያ እንዴ። በእንትን ላይ እኔ አሁን አንተ በተናገርከው ነገር ላይ የኔ ንግግር ቢጨመር የማና የማ ንግግር ነው የሚሆነው? ወይድና የዱከም። ስለዚህ እንትን ፒዩር አይደለም፣ ተበርዟል። የአንተ ብቻ አይደለም፣ የኔም ብቻ አይደለም፣ ተበርዟል። ስለዚህ በወንጌሉ ላይ የሰው ታሪክ ተጨምሯል። አልተበረዘም? ተበርዟል። ያልተበረዘ የህይወት ቃል ምንድን ነው የኢየሱስ ክርስቶስ ትምህርት ከአምላክ የተገኘው ያልተበረዘው ነው፣ አይደለ እንዴ? የተሰጠው የነበረው በኢየሱስ ትምህርት ላይ ጭማሬ ሲጨመርበት መበረዝ ይባላል፣ አይደል እንዴ? ሲጨመር ወይ ሲቀነስ፣ አይደል መበረዝ የሚባለው? እሱን ለማለት አቅም የለኝ። እንዴት የለህም እንዴ? ሰው ንግግር ነው እያልክ የሰው ንግግር እና የአምላክ ንግግር አንድ ነው ስልህ። ለምሳሌ እኔ አንተ ያልከኝ ነገር ለማብራራት ወይ ደግሞ እንደ መግለጫ የምናገረው ተበረዘ ይባላል ታዲያ። እኔ የተናገርኩት ላይ ሲጨመር ምን ይሆናል? መበረዝ ማለት ማለት ነው ኮራፕሽን ምንድን ነው በእንግዜኛ? አንድ ነገር የተነገረ ነገር አለ። መበረዝ ማለትማ ድፍል ሲወጣ ነዋ፣ ያለን ነገር እንደሌለ እሱ እሱ ለብርዝ ነው ለእንትን ነው ማኪያቶ ጋር ምናምን ስትመጣ ነው እሱ። በመጽሐፍ ደረጃ አንድ ነገር ኮራፕት አደረገ ወይም ተሪፍ የሚባለው ነገር ምንድን ነው በእንግዜኛ? ኮራፕት አደረገ ሲባል አንድ መጽሐፍ ኮራፕሽኑ ነው፣ ተበረዘ ሲባል ምንድን ነው የምትረዳው? ስለዚህ እኮ ይህንን አሁን የተበረዘውን ቃል ይዘን እዚ እያነከስን እየሱስን መጠበቅ ነው እንጂ ታዲያ ወደ ሌላ ሃይማኖት መቀየሩ ለማስፈለግ ነው አይደለም። ተበረዘዋል ወይስ አልተበረዘም ነው ጥያቄው። ተበረዘዋል አይደለም። ቶራ የተሰጠው ለማን ነው? ለሙሴ ነው። ለሙሴ የተሰጠው ሙሴ ሞተ፣ ተቀበረ እያለ የሚነግረን ማነው? በሙሴ መጽሐፍ ላይ ጨምሮ ኢየሱ ማስረጃ አለ። ኢየሱን ተነስ የነገርከኝ ነብይ በእስራኤል ውስጥ አልተነሳም ምናምን እያለ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 ስለ ዳን ከተማ የሚያወራው ማን ነው? እስከ ዳን ድረስ ሄደ አብርሃም እያለ የሚያወራው ዳን ምትባል ከተማ ስትቆረቆር እያሱም ሙሴም አልነበሩም። ማን ነው እያወራ ያለው? አሁን ያላስተዋልኩትን ነገር ነው እየጠየቅኝ ያለው። ስለዚህ ተበርዟል አይደለ? ተበርዟል አይደለም? እንደ የምነከሉ እንደ ሌሎች እኮ አመኑ እኮ እና ደነው ለአመን እና አንድ ሺህ ጊዜ የማናንም ነገበኝ ሮይነር አመኑ። ምን አመነ? ሁሉም ያምናል። ኢቨን እንኳን ቤሪያ የምትለውም ራሱ ያምናል። ራሱ የሰው ልጅ ገብቶ ብላ ይላል። አበረዝ ታዲያ አዋሪያስ ማን ነው? ሉቃስ ወንጌል አራት አስራ ሰባት ላይ የጌታ መንፈስ በኔ ላይ ነው ለድሆች ወንጌል እሰብክ ዘንድ ቀብቶኛል፣ ለዕውሮችም ማየትን ብሎ አነበበ የኢሳያስን መጽሐፍ አይደል? እሺ፣ የኢሳያስን መጽሐፍ ሲያነበው ከኢሳያስ መጽሐፍ ላይ ለዕውሮች ማየት የሚል ነገር አለ የለም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 ኢየሱስ እያወጣ እየመሰቃቀለ ነው። ሲያወጣ መጽሐፉን እየጨመረና እየቀነሰ ነበር። ኢየሱስ ሲያነበ የነበረው ኢሳያስ 61 ሲሰጠው፣ ኢየሱስ አይቀንስም ያምላክን ቃል። ታዲያ ማን ነው የጨመረው የቀነሰው? እዛ ጋር ተርጓሚዎች ከሆኑ ተርጓሚዎች ከሆኑ እንግዲያውስ ተርጓሚዎቹ በረዘውታል ማለት ነው። ስለዚህ የተበረዘውን እያነከስክ መቆየት ነው እ ሃይማኖት መቀየሩ ትርጉም አለ ማለት ነው። እያነከስ መቆየት ትችላለህ ወይ ወይ መበረዙን አምንህልኛል አንተም ኧረ ቆይ አይ ስለዚህ ቢበረዝም ሰዎች ቢያበላሹትም መጤዎች እንደዚህ ማለት የአምላክ ጠላቶች ቢያበላሹትም እያነከስክ ክርስቶስን መጠበቅ እንጂ ሃይማኖት መቀያየሩ ምንድን ነው ትርጉሙ ነው ሃይማኖት መቀያየሩ አይደለም እኮ እሺ ቀጥታ አልጠይቅህ እስቲ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አይሁዶች ሶስት ሰዎች ይጠብቁ ነበር አይደለ እንዴት እንዴት እንዴት አይሁዶች ሶስት ሰዎችን ይጠብቁ ነበር የሚመጡ ብለው እሺ ማን ማን ናቸው ሶስቱ ሰዎች የተጠቀሱት እዛ ጋ ሙሴ መሲሁና እንትና ናቸው ማነው ስሙ ወደ ሰማይ ከእግዚአብሔር ጋር ካሄድ ነው። ሶስት ጥያቄዎች ነው የተጠየቁ። አንደኛው ኤልያስ ነው፣ ሁለተኛው መሲሁ ነው፣ ሶስተኛው ደግሞ ነብዩ ነው። ሶስት ናቸው። ነብዩ ዮሐንስ ወንጌል ምዕራፍ አንድ ቁጥር ላይ ያለው ነው አይደለም ሌላ ነብይ ያለ፣ ከሙሴ በተለየ መልኩ የሚጠበቅ ነብይ ያለ። አንተ ክርስቶስ ነ ወይስ ነብዩ ነ ምናምን ብሎ ሲጠየቅ ነብዩ አይደለሁም ክርስቶስም አይደለሁም አለ። ነብዩ ማን እንደሆነ እስካሁን አልታወቀም አልታወቀም። ስለዚህ የሚመጣ ነብይ አለ። ከክርስቶስ በኋላ ማን ነው ያ ነብይ? አልመጣም፣ እየጠበቅን ነው። ማነው እኮ ከሱ ነብይ? እንጃ እንጃ። እና ዮሐንስ ያላወቀውን እንጃ። ሶስት ሶስት ሰዎችን ይጠብቁ ነበር። ኤልያስ ይጠበቃል። አይ ወይ ዝም ብዬ ኤልያስ፣ ኤልያስ ተብሎ የሚጠበቀው የነበረው መጥምቁ ዮሐንስ ነው አይደለ እ ኤልያስ ተብሎ የሚጠበቀው መጥምቁ ያነስ ነው። ማቴዎስ 11 14 ላይ ባለው ጥቅስ ኤልያስ መንፈስ ትክክል ነው። መሲሁ ማነው? መሲሁ ክርስቶስ ነው። ነቢዩ ማነው? ሦስተኛው እንጃ እንጃ። እንዴት ትለኛለህ ታዲያ? ማል በል ክርስቶስ በኋላ የሚመጣ ነብይ አለ። እሱ ማን ነው? ነቢዩ መሀመድ እንድትፈልገ ነው ወይ? እንግዲህ ቁርአን እንደዛ ይላል። ነቢዩ በአይዶች ሲጠብቁት የነበረው ነቢይ ተብለው በመጽሐፋቸው ላይ የቱ ጋር ነው ያለው? ነቢይ እንደሚመጣ የሚናገረው ይሄ ነቢዩ የተባለው እኔ ምን አውቃለሁ? ዘዳግም 18 ላይ ነው የሚጠቁመው። የጊዜ ማስታወሻ ላይ የሚመጣው ነብይ አንተነ ወይስ ሌላ አንጠብቅ ብለው ሲሉት የሚመጣው ነብይ ብለው ዮሐንስ ሲጠይቁት የሚመጣው ነብይ አንተነ ሲሉት እኔ አይደለሁም አለ አደለ። የሚመጣው ነብይ የተባለው ዘዳግም 1818 ላይ ነው ያለው። አይደለ ዱከም ዱከም። ዘዳግም 18 ላይ እንደ ሙሴ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል ይላል። አይደል? አይደል? አዎ፣ የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? አረቦች፣ አይደለ ዘዳግም ሁለት አራት ላይ ምንድን ነው የሚለው የሴር ልጆች የሌለ በሴር ልጆች ወንድሞቻችሁ ይላል አይደል። የሴር ልጆች ኤዶማውያን የሚባሉት እነማን ናቸው? አረቦቹ አይደሉም? የእስራኤል ወንድሞች እነማን ናቸው? አረቦቹ ናቸው። አይደል አረቦች ከወንድሞቻቸው መካከል እናንተ ያለ ነቢይ አስነሳላቸዋለሁ ሲል የእስራኤል ወንድሞች እነማን ናቸው? እንደምነግረኝ ከሆነ አረቦች ናቸው። ከአረቦች የሚመጣ ነው ነብዩ። ያ ነብይ የተባለው አጣቅስና ነገረኛ ካለ እኮ አረቦቹ ነው የሚለው። ከአሁን ከክርስቶስ በኋላ የሚመጣ ነብይ እንዳለ ነገርከኝ ነና ደግሞ ከወንድሞቻቸው መካከል ማለት የእስራኤል ወንድሞች አረቦቹ ናቸው። ከአረቦቹ የሚመጣው ነብይ ማን ነው የሚመጣው? የምጠብቁት እኛ ከአረቦች እስካሁን አጠበቅንም። እንግዲህ ነብዩ ሙሐመድ ነው የምትለው ከሆነ በማስረጃ ከነገርከኝ ሰማለሁ። ከዛ ውጭ ያው እንትን ላይ በ ሱረቱ ል አዕራፍ ምዕራፍ 7 ቁጥር 158 ላይ እንደዛ ነው። በተውራትና በኢንጅል ተጽፎ የሚገኝ ነብይ ይላል። ይሄው ቁርአን ቁርአን እንደዛ ይላል። በተውራትና በኢንጅል ተነግሮ የነበረን ይላል። ይሄው ስለዚህ ለምን አትቀበልም? የተበረዘ መጽሐፍ ይዘ በዛ ላይ ትንቢት ይዘ ለምንድን ነው ስልምና ማትቀበለው? ዛሬ ደርሶ የቆየው ለምንድን ነው?

እሺ ወይ አረ ጥሩ አሉቶ፣ ያው የተቀረጸ ምስል አታምልክ ስለምልህ ራሱ የተቀረጸ ስለሆነ ራሱ ራሱ ቀጥ ባለ እንጨት ነው የተሰቀለው፣ በተመሳቀለ ነው የሚለው። ራሱ ራሱ የሚያጭቃጭቅ ነገር አለው። አይሁዶች ሲሰቅሎ የነበረው ቀጥ ባለ እንጨት ላይ ነበር አይደል እንዴ? ጂኦቫይትነሶች ይሄንን ነገር በደንብ ያውቃሉ። እሱን ተምር ያለው ጂኦቫይትነሶች ጋር የተመሳቀለውን ኬታ መጣ ያው መስቀል ስለሚል እንግዲህ መስቀል የሚለውን ክሮስ ነገር እንደሆነ ነው። መስቀል የሚለው ሳውሮስ የሚለው ቃል ለእንጨትም ቀጥ ያለ እንጨትም ሊያመለክት ይችላል። ግሪከኛው ቃል ቆመጥ፣ ግንድላ ምናም ብሎ ይገልጹታል። ጆ ቤተ ግሪከኛው እንደዛ ይላል ሳውሮስ የሚለው ቃል። ስለዚህ አንተ ከታ ምጠቀው የተሳቀለው ነው ያደረግከው። በቃ የስላሴ አማኞች የሰጧችሁን ነገር በቃ ነጥጦ ሲግቷችሁ ትጋታላችሁ ዝም ብላችሁ።